ወደ መረጃዎች ስቀጥል የአዲስ አበባ የኤሊሊ ሆቴል ስብሰባዎችን የተመለከተ መረጃ ነው የማደርሳችሁ። የኦሮሞ ፖለቲከኞች በኤሊሊ ሆቴል እንግዲህ ለበርካታ ሳምንታት የዘለቀ ስብሰባ እያደረጉ መሆናቸውን ከሁለት ቀናት በፊት በነበረ መረጃ አድርሻችኋለሁ። አሁን በዚህ ስብሰባ ላይ ምን ጉዳዮች እየተከናወኑ ነው የሚለውን ዛሬው መረጃ እንደሚከተለው ወደ እናንተ ላድርስ። የኦፌኮ የኦነግ የኦህደድ ብልጽግናና ሌሎች እንግዲህ በኦሮሞ ስም የተደራጁ ፓርቲ ተወካዮች ናቸው በኢሊ ሆቴል ስብሰባ እያደረጉ የሚገኙት። በዚህ ስብሰባ ከታዋቂዎቹ መካከል እነ ዳውድ ኢብሳ እነ ፕሮፌሰር መራራ ጉዲና እንዲሁም ደግሞ የብልጽግና ተወካዮች የብልጽግና የኦህደድ ብልጽግና ተወካዮች፣ አልፎ አልፎ ደግሞ እናባዱላ በዚህ ስብሰባ ይገኛሉ ነው የኦህደድ ብልጽግና የኦሮሞ ኃይል። የዚህ ስብሰባ ዋና ዓላማ የኦህደድ ብልጽግና የኦሮሞን ኃይል መሰብሰብ አለብን፣ ስልጣን ከእጃችን ሊወጣ ነው፣ ባላንጣዎቻችን በአንድም በሌላ መንገድ እየመጡ ስለሆነ ከእጃችን የገባ ስልጣን እንዳይወጣ የኦሮሞ ኃይል መሰብሰብ አለበት በሚል ዘወትር ነሽመልስ አብዲሳና እና አብይ አህመድ በሚያቀርቡት ማስፈራሪያ ነው እንግዲህ አጀንዳ ሆኖ የመጣው። በዚህ መሰረት እንግዲህ ፕሮፌሰር መራራ ጉድ እና ነዳውድ ኢብሳ እነ አልፎ አልፎ እና አባዱላ በሚገኙበት በዚህ ስባ ላይ የተለያዩ ጉዳዮች ተነስተዋል። የሰሜን ኃይል ተመልሶ እየመጣና ስልጣን ሊነጥቀን ነው ከነሱ ጋር ተባባሪ የሆኑ ኦሮሞዎች አሉ። እነሱ የኦሮሞን ሕዝብ እየወጉ ነው። ከኛ ጎን ባለመሰለፋቸው እኛ እየተዳከምን ነው የሚሉ ጉዳዮችን ይዞ ኃይል መሰብሰብ አለብን የሚል ነው ዋና አጀንዳው። በዚህ ላይ እንግዲህ ምን ምን ጉዳዮች ተነሱ የሚለውን በተመለከተ የመረጃ ምንጮቹ የሚከተሉትን አድርሰውኛል። ከነዚህ መካከል በግል በግልና በቡድን የቀረቡ ሀሳቦች ናቸው ተብሏል። በርካታ ጉዳዮች ተነስተዋል። ከነዚህ ጉዳዮች መካከል ተቃዋሚዎቹ እነ ዳውድ ኢብሳ፣ የእነሱ ተወካዮች የተለያዩ ጉዳዮችን አቅርበዋል። በግል አዲስ አበባ የኦሮሞ መሆኑ በአስቸኳይ መታወጅ አለበት። ልዩ ጥቅም የሚባል አይደለም። የባለቤትነት ጉዳይ አሁን መረጋገጥ አለበት። በዚህ ጉዳይ ላይ እንግዲህ ስምምነት ላይ መድረስ አለብን። ይሄ የማይሆን ከሆነ አንቀበለውም ሲሉ ነው ጉዳዩን እያቀረቡት። ሁለተኛ የታገልነው አሮጌ ፓርቲ ስልጣን ላይ አውጥተን የኦሮሞ ሕዝብን ለማስጨፍጨፍ አይደለም የሚል ጉዳይ አንስተዋል። እንግዲህ ተቃዋሚዎቹ በተለይ የኦነግ ተወካዮች ነው እየተባለው እንግዲህ አብይ አህመድን በአሮጌ ስልጣን ላይ እያስቀጠልን የኦሮሞን ሕዝብ አናስጨፈጭፍም ይልቁንም የታገል ነው የኦሮሞ ሀገረ መንግስትን ለመገንባት ነው። የኦሮሞ ሪፐብሊክ ሀገር እንመሰርታለን፣ ይሁን እውን እናደርጋለን። ሌሎቹ ጎረቤቶቻችን ናቸው። ከሌሎቹ ጋር የሚኖረን የፖለቲካ ዝምድና እንደ ጎረቤት የሚታይ ነው። ስለዚህ ነፃ ኦሮሚያን እንመሰርታለን የሚል ጉዳይ አንስተዋል። ይህንን አጀንዳ ይዘው የኦሮሞ የሆነ ንብረት የቀረ መሬት አካተን ሀገርን እንመሰርታለን የታገል ነው ለዚህ ነው የሚል መከራከሪያ ነው ያቀረቡት። ሌላው የኦነግ ሰራዊትን በተመለከተ የኦሮሚያ ሪፐብሊክ ተብሎ ብሔራዊ ሰራዊት ተብሎ መታወጅ አለበት። ይህንን ማድረግ ከተቻለ እንነጋገራለን፣ እንደራደራለን ነው ያሉት። ከዛ ውጭ የኦሮሞ ከዛ ባሻገር የኦሮሞ ዳር ድንበር ይከበር። በአማራ እና በሶማሌ በኩል እስካሁን ድረስ ዳር ድንበሩ እየተደፈረ ነው የሚገኘው። በደቡብም በአፋር በኩልም ያለው ጉዳይ እስካሁን ግልጽ አይደለም። የኦሮሚያን ድንበር የሚያሳይ ካርታ መተማመኛ መሰጠት አለበት የሚል ጉዳይም አንስተዋል። ሌላው እንግዲህ በወለጋ እና በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በመገምገም አማራው ራስን እስከ ማስተዳደር ጥያቄ ያመጣው በኦህደድ ብልጽግና ደካማ አቋም ነው። ስለዚህ በዚህ በኩል ያለውን አማራል ስጋት በማይሆንበት ደረጃ ለማዳከም ኦህደድ ብልጽግና ፍላጎት የለውም። እኛ ደግሞ ይህን እናደርጋለን የሚሉ ጉዳዮችን ያነሱት እንግዲህ ሲያደርጉ የተለያዩ ለመምሰል ነው እንጂ በተግባር ግን ተመሳሳይ ናቸው። ይሄ ጉዳይ ተነስቷል። ፕሮፌሰር መራራ ጉድና በተመለከተ በለፉ ማክሰኞ ዕለት ሰጡት በተባለው አስተያየት ፕሮፌሰር መራራ ጉድና ያቀረባችሁት ጥያቄ ትክክል ነው፣ የታገላችሁበት ስለሆነ ትክክል ናችሁ ግን ቀላል የሚባል ጉዳይ እንዳልሆነ ማወቅ አለባቸው የሚል አስተያየት ሰጥተዋል ተብሏል። ፕሮፌሰር መራራ ጉድና ኦፌኮን ወክለው ከገቡት መካከል ይህንን አጠቃላይ ድርድርና ውይይት በተመለከተ በርካታ ሳምንታትን ዘልቋል የተባለው ውይይትና ድርድር በተመለከተ የኦሮሞ ነጻነት ሰራዊት በተለይ ነጃል መሮ የሚመሩት ቡድን መግለጫ አውጥቷል። በመግለጫው እየተደረገ ያለውን ድርድር አልቀበለውም። የአቅመቢሶች ስብስብና ስብስብ እና አቅመቢስ ፓርቲዎች ናቸው። ስብሰባ እያደረጉ ወይም ደግሞ ድርድር እያደረጉ ያሉት የሚያዙት ሰራዊት፣ የተቆጣጠሩት መሬት የላቸውም። በአዲስ አበባ የሚያደርጉት ድርድር የብልጽግና ነው፣ የብልጽግና ስልጣን ከማስቀጠል ያለፈ ሚና አይኖረውም። እኔ በዓለም አቀፍ የድርድር ስታንዳርድ ታንዛኒያ ህጀ የተደራደርኩት በዓለም አቀፍ ታዛቢዎች ፊት ነው ይህንን የምታደርጉ፣ አሁን በአዲስ አበባ አረፉ ብሏል። ኦነግ መደራደሪያ አጀንዳዎቹም ሁኔታዎቹም ተቀባይነት የላቸውም አሁን እየተነጋገራችሁባቸው ያላችሁ ጉዳዮች ነው ያለው። ከነዚህ መካከል የሰሜን ሀይል ስጋት ነው በሚል እና አብይ አህመድ ና እነ ሽመልስ ሀይል ለመሰብሰብ የሚንቀሳቀሱበት መንገድ አሁን መንግስቱን የኦሮሞ ነው ለማስፋልና የኦሮሞ አስመስሎ ለማሳየት የሚደረግ ተራ ሴራ ነው፣ ተቀባይነት የለውም። ሁለተኛ ያለ ታዛቢ የሚደረግ ድርድር ደግሞ ውጤት አይኖረውም። ስለዚህ ከዚህ ድርጊታችሁ ተቆጠቡ ሲል ነው ኦነግ መግለጫ እየሰጠው። ከዚህ ጋር በተያያዘ ኦነግ በተለያዩ አካባቢዎች ጥቃቶቹን እያሰፋ ከፍተኛ የሆነ ዘመቻ እያደረገ ነው የሚገኘው። ይህንን ዘመቻ እንግዲህ በተለይ ባለፈው ነጃል ሰኝ እጅ ከሰጡ በኋላ ከዛ በኋላ እነ ጃልመሮ ቡድን ያደርጋ ያለው ጦርነት ጽናት የሚል ዘመቻ እንደተሰጠው እንግዲህ የኦሮሞኛ ጉዳዮችን የሚከታተሉ የኢትዮ ፎክስ የመረጃ ምንጮች ገልጸዋል። ጽናት በተባለው ዘመቻ ትላንትና በምዕራብ ሸዋ ሙሎ ወረዳ ተብሎ በሚጠራው ወረዳ የወረዳ አመራሮቹ ተሰብስበው በነበረበት ሁኔታ የኦነግ ሸኔ ታጣቂዎች ወደ ከተማ ገብተው በተለያዩ አቅጣጫ ሁሉንም የወረዳውን የብልጽግና የፖለቲካና የጸጥታ አመራሮች ይዘው ሂደዋል። ከነዚህ ውስጥ እንግዲህ የወረዳው አስተዳዳሪን ጨምሮ የፖሊስ አዛዥ፣ የሰላምና ደህንነት ኃላፊዎች ጨምሮ ሁሉም የካቢኔ አባላት የወታደራዊና የሲቪል በሙሉ ተይዘው ተወስደዋል። የመሎ ወረዳ የጃልሰኝ ቡድን ይንቀሳቀስበት የነበረ አካባቢ እንደሆነ የሚገልጹት የመረጃ ምንጮች በኦነግ አወቃቀር ማዕከላዊ እዝ እየተባለ የሚጠራው ነው። በነገራችን ላይ ይሄኛው ለሌሎቹም ተሞክሮ የሚወስድ ነው። ኦነግ አሁን እንግዲህ ምስራቅ እዝ፣ ማዕከላዊ እዝ፣ ደቡብ እዝ፣ ሰሜን እዝ እያለ ነው ኃይሉን የሚጠራው። ይሄ እንግዲህ በተለይ ሌላ የህልውና ትግል ለሚያደርጉ እንደ ፋኖ ነው ላሉት የዛ አደረጃጅቶችን የዛ ወቃቀሮችን ከአካባቢ መጠሪያ ጎንደር፣ ጎጃም፣ ወሎ ናም ከሚለው አውጥቶ ምዕራብዝ፣ ማዕከላዊዝ፣ ሰሜንዝ በሚል በአቅጣጫ መጥራት ብሔርተኝነትን፣ አንድነትን፣ አካባቢነትን በማስረሳት በኩል አስተዋጽኦ ይኖረዋል። ይሄኛው እንግዲህ ማዕከላዊዝ እየተባለ በሚጠራው አካባቢ ይሄ አካባቢ ከሸኔ ጸድቷል። ነጃል ሰኝ እጅ ሰጥተዋል። ሁሉም ከኛ ጋር ነው በሚል የወረዳው ካቢኔ በተዘናጉበት ሰዓት እና ስብሰባ እያደረጉ በነበረበት ሰዓት ነው ያልታሰበ ድንገተኛ ጥቃት ተከፍቶ ይሄ ሁሉ የወረዳ የብልጽግና ሹመኛ ታጣቂዎቹ ተይዞ የተወሰደው የሚሉት የመረጃ ምንጮቹ፣ በሶስት ሳምንት ብቻ አዲስ አበባ ዙሪያን ጨምሮ ሱሉልታ ማለት ነው ከ29 በላይ የብልጽግና ባለስልጣናት በሸኔ ታጣቂዎች ተገድለዋል ወይም ደግሞ ተወስደዋል ይሄ የወለጋውን ሳይጨምር በሸዋ ቀጠና ብቻ የሆነ ነው። በሶስት ሳምንት እንግዲህ እንደሚታወቀው አዲስ አበባ ዙሪያ ጭምር ከአዲስ አበባ በአስር ኪሎ ሜትር ርቀት በሚገኙት ሱሉልታ ጭምር እየተፈጸመ ያለው የወረዳ አስተዳደር የወረዳ ፖሊስ አዛዦቹን መግደልና ይዞ መሄድ የሸኔ ሰሞነኛ ዘመቻዎች ናቸው። እንግዲህ ከተያዙት ውስጥ አንዱን የሸኔ ታጣቂዎች ምላሱን ቆርጠው ለቀውታል ነው የተባለው። አንዱን የብልጽግና ባለስልጣን ይሄ ለሕዝብ ማስተማሪያ ይሆናል በሚል ነው የለቀቁት። ሌሎቹም ግን ይዘዋቸው ሄደዋል ሲሉ የመረጃ ምንጮች ገልጸዋል። ኦሮሚያ ክልል ያሉ መረጃዎችን ላድርስ እና መልሳለሁ። መረጃዎች ልቀጥል። ሻሸመኔ ሻሸመን የከፍተኛ የሆነ እገታ እየተፈጸመ ነው። በርካታ ሰዎች የተጠኑ እየታገቱ ገንዘብ እየተጠየቁ ነው። ይህንን በተመለከተ የአካባቢው የብልጽግና ወታደራዊና ፖለቲካዊ ባለስልጣናት ይገኙበታል። በአካባቢው የሚገኘው የደቡብ እዝ የመከላከያ አመራሮች ጭምር በተደጋጋሚ መረጃ ቢሰጣቸውም ምላሽ እየሰጡ አይደለም። እጃቸው ያለበትም እንደዚሁ ከዚህ እዝ ውስጥ የተለያየ የክፍለ ጦርና ሌሎች የመከላከያ መኮንኖች እንዳሉበት የመረጃ ምንጮቹ ገልጸዋል። በአለም አቀፍ ደረጃ በአለም አቀፍ ደረጃ የአማራ ማህበራት እንዲሰባሰቡ መሬት ላይ ያለውን በዚሁ መንገድ እንዲሆን በተደጋጋሚ ጥያቄዎች ሲቀርቡ ነበረ። ዛሬ የወጣው መግለጫ የሚያሳየው የዓለም አቀፍ የአማራ ትብብር የሚል መግለጫ ነው። አማራ ኢንተርናሽናል አሊያንስ ለመገናኛ ብዙሃንና ለመላው የአማራ ማህበረሰብ በሙሉ ከአማራ ዓለም አቀፍ ትብብር እየተሰጠ መግለጫ ይላል። ጉዳዩ የአማራ ዓለም አቀፍ ትብብር ምስረታን ለህዝብ ይፋ ስለማድረግ ነው። የአማራ ዓለም አቀፍ ትብብር በኢትዮጵያ ውስጥ የአማራ ህዝብ ላይ እየተካሄደ ያለውን ፍትሐዊ የህሉና ትግል በሁለንተናዊ መልኩ ለመደገፍ ታስቦ በዓለም ዙሪያ የሚገኙ ፈቃደኛ የአማራ ማህበረሰብ አባላት የተቋቋመ ድርጅት ነው። የአማራ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ሂደት ጉልህ አስተዋጽኦ ያበረከተ እንደ ሀገር ለምንኮራባቸው የድል ታሪኮች አርበኝነት ሴቶች የጀግንነት ቱፊቶችን ቱፊቶች መዳበር ከፍተኛ ሚና የተጫወተ የሀገር ባለውለታ የሆነ ህዝብ ነው። የኢትዮጵያ የነፃነት ታሪክ እንደሚነግረን በየጊዜው የተነሱ የባዕዳን ወራሪ ኃይላት ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በመራር መስዋዕትነት ሀገር ያጸና ጠንካራ ህዝብ ነው። ይሁን እንጂ ኢትዮጵያን ለማፍረስ ወይም ደግሞ በቁጥጥራቸው ስር ለማስገባት በየጊዜው በሚነሱ የውጭ ጠላቶች ውስጥ ተላላኪ ባንዳዎች ዓላማቸውን ለማሳካት እንደ እንቅፋት የሚቆጥሩትን የአማራን ህዝብ ማዳከም እንደ ዋነኛ ስልት ይዘው ሲንቀሳቀሱ ኑረዋል። ስለሆነም ኢትዮጵያን ለማፍረስ አማራን ማዳከም የሚል እየወጠኑትን ትልም ዳር ለማድረስ ስሁት ትርክ ቀምረው ያሰራጩት የጥላቻ ዘር ፍሬ አፍርቶ ዛሬ በአማራ ህዝብ ላይ ተቋማዊ ስርዓታዊ መልክ ያለው ዘርፈ ጉዳት እየደረሰበት ይገኛል። በዚህ እንግዲህ በመሀል ሀሳቦች አሉ። በአጭሩ ጊዜያችሁ እንዳለመሻማት በአጠቃላይ በአጠቃላይ ይህ የተመሰረተ ያለው ድርጅት ድርጅታችን የአማራ ዓለም አቀፍ ትብብር ለመሳት በአማራ ህዝብ ላይ ሲፈጸም የነበረውን በደል ማለትም የጅምላ ግድያ፣ በገፍ ማፈናቀል፣ እድሜውን ሙሉ ያፈራውን ሀብትና ንብረት የመንጠቅና ማህበራዊ ረፍት የመንሳት ስርዓታዊ አካሄድ እንዲቆም በተደጋጋሚ በሰላማዊ መንገድ ቢጠየቅም ችግሩ ከመቀነስ ይልቅ እየተባባሰ በመሄዱ አማራ ግፍና በደል አምጦ የወለደው የህልውና ትግል ዳር እንዲደርስና በአማራው ላይ የተደቀነው የህልውና አደጋ ተቀልብሶ ኢትዮጵያም ለሁሉም ዜጎቿ የተመቸች እንድትሆን የሚያስችል ህዝባዊና ዲሞክራሲያዊ ስርዓት በሀገራችን እውን እንዲሆን የአማራ ዓለም አቀፍ ትብብር የአማራ ዲያስፖራ በማስተባበር በቁርጠኝነት የሚንቀሳቀስ መሆኑን አረጋግጧል። በመጨረሻም የህልውና ትግሉ ገና ለጋ ከመሆኑ ጋር በተያያዘ ድክመቶች እንዲታረሙ በሂደት የሚያጋጥሙ ፖለቲካዊ ሌሎች ክፍተቶች ለመሙላት መተባበር አስፈላጊ መሆኑን በጽኑ በማመን የሚከተሉትን የአብሮነትና የአጋርነት ጥሪዎች እናስተላልፋለን። አንድ ለተከበረው ለመላው የአማራ ህዝብ በህልውና ላይ የተሰነዘረውን ጥቃት ለመቀልበስ እንደ ህዝብ የጀመረውን ትግል ከአብራክ በወጡ ጀግኖች ፋኖ ልጆች ጎን በመሰለፍ ሁለገብ በሆነ መንገድ እያደረክ ያለውን አስተዋጽኦ እያደነቅን ከዚህ የበለጠ መስዋዕትነት ለሚያስፈልገው የመራራ ትግል የማይነጥፍ ድጋፍ አጠናክረህ እንድትቀጥል ጥሪያችንን እናቀርባለን። ሁለት። ለተከበራችሁ ጀግኖች የፋኖ አርበኞች እና የትግል መሪዎች አማራ በኩልነት በነፃነት ተከብሮ የሚኖርባትን ሀገር እውን ለማድረግ በህይወትና በአካል መስዋዕትነት በመከፋፈል ላይ ያላችሁ ጀግኖች በመክፈል ላይ ያላችሁ ጀግኖች የፋኖ አርበኞች በአማራ ህዝብ ላይ እየወረደ ያለውን መከራ እንዲያበቃ አንድ መሆን በጽናት የምንታገልበት ታሪካዊ ወቅት ላይ እንደመገኘታችን የበለጠ በማስተባበርና በማሰባሰብ አላማ እንጂ ከውስጥም ሆነ ከውጭ ከሚሸረብ ሴራ ሳትለያዩ ድሉን ቅርብ የሚያደርግ አንድ ወጥ መዋቅር በመፍጠር ግልጽ ስትራቴጂ በመከተል በአነስተኛ መስዋዕትነት ስኬት ለሚገኝበት ድል በአንድነት እንድትቆሙ ጥሪያችንን እናስተላልፋለን። ሶስት ለተከበራችሁ የአማራ ዲያስፖራ አባላት አሁን የምንገኝበት ሁኔታ ከመቼውም ጊዜ በላይ በአንድነታችን አንድነታችን ጠብቀን ህብረታችን አጠናክረን የቀደመ መተባበራችን በማሳደግ ለአማራ ህዝብ የህልውና ትግል አስፈላጊ ሀሳብ የሞራል የቁሳቁስ እና የገንዘብ ድጋፍ በጥፍ የምናደርግበት ታሪካዊ ግዴታና እድልን በአግባቡ እንደምንጠቀምበት ከድርጅታችን አማራ ዓለም አቀፍ ትብብር ጎን በመሰለፍ ድጋፋችሁን እንድታጠናክሩ ጥሪያችን እናስተላልፋለን። ለተከበራችሁ የዲያስፖራ ድርጅቶች፣ በመካከላችን ካለው አነስተኛ የስልት ልዩነት ይልቅ የአማራው ህዝብ የህሉና ትግል በሚመለከት ጉዳዮች ላይ የጋራ አቋም መኖርን በውል እንገነዘባለን። ሆኖም በጊዜው ሁኔታ የማይጠቅሙ በጋራ በመቆም የአማራን ህዝብ ከተደቀነበት አደጋ መታደግ በተቀነባበረ የተቀናጀ እንቅስቃሴ እንደሆነ ለማንም የተሰወረ አይደለም። ይህን ታሳቢ በማድረግ በአማራ ህዝብ ስም የሚንቀሳቀሱ የዲያስፖራ ድርጅቶች እርስ በርስ ከመፈራረጅና ከዚህ በመውጣት በማህበራዊ ሚዲያው ላይ የሚታዩ አላስፈላጊ ቁርቁሶችን በመራቅ ወቅቱን የሚጠይቀውን ድጋፍ በጥራትና በብዛት እንድናደርግ እናሳስባለን። ለተከበርከው ለአማራ ህዝብ ወዳጅ ለሆንከው ለመላው ኢትዮጵያን የአማራ ህዝብ ከሌሎቹ ወንድምቶቹ ነገሮች ጋር ጠላት በሚያደርግ የተሳሳት አስተምሮ ዛሬም በጥርጣሬ እንድታይ የሚያደርገው ትርክት መሰረተ ቢስ መሆኑን እንደምትገነዘቡ ጽኑ እምነት ያለን ሲሆን አማራን ለይቶ ማጥፋት የተፈለገው ኢትዮጵያን ለማፍረስ መሆኑ ሁላቸውን እንገነዘበው ይገባል። ስለዚህ በዚህ ይህ ደባ ወደ ጎን በማድረግ ከወንድማችሁ የአማራ ህዝብ ጎን በመቆም የትግሉ አካል እንድትሆኑ ወገናዊ ጥሪያችን እናስተላልፋለን። ስድስት። ለተከበራችሁ የአማራ ምሁራንና ባለሙያዎች የአማራ ህዝብ በዚህ ወቅት የሚገኝበት አስቸጋሪ ሁኔታ የእናንተን የምሁራና የባለሙያዎች እውቀት፣ ልምድ እና ችሎታ በከፍተኛ ሁኔታ ይፈልጋል። በዚህ መሰረት ባላችሁ እውቀት እና ችሎታ ተጠቅማችሁ ህዝባችን ከተደቀነበት የጥፋት አደጋ በመውጣት በሚደረገው ትግል አቅጣጫ በማሳየት እና ምክር በመለገስ የበኩላችሁን ሚና እንድትጫወቱ የአማራ ዓለም አቀፍ ትብብር ጥሪ ያስተላልፋል። በተለይ በህዝባችን እና በሀገራችን ላይ የተደቀነውን አደጋ በመታደግ ረገድ የመሪነቱን ሚና ትወስዱ ዘንድ ወገናዊ ጥሪያችንን እናቀርባለን። በመጨረሻም በሀገር ቤትም በውጭ ሀገርም ከአማራ ህዝብ በአማራ ህዝብ ስም የምትንቀሳቀሱ የማህበረሰብ ተቋማት፣ የመገናኛ ብዙኃን፣ ማህበራዊ አንቂዎች እና ሌሎች ድርጅቶች በህዝባችን ላይ እየደረሰ ያለውን መከራ ለአንዴና ለመጨረሻ ጊዜ ለማስቆም ህልውናችን ለማስቀጠል እየተደረገ ያለውን አጠቃላይ ትግል አዎንታዊ ሚና እንድትጫወቱ ጥሪያችን እናቀርባለን። በሌላ በኩል ይህንን የህዝብ ትግል የሚጎዳ በማወቅ የሚሆን ባለማወቅ የምታስፈጽሙ ኃይሎችና ቡድኖች ከኩ ድርጅታቸው እንድትቆጠቡ ጥሪ እናስተላልፋለን። ድርጅታችን የአማራ ዓለም አቀፍ ትብብርና የአማራ ህዝብ ከሌላው ኢትዮጵያን ህዝብ ጋር ሆነን በኢትዮጵያ ዲሞክራሲያዊ አንድነትና እኩልነት የሚደረገውን ትግል አጠናክረን የምንቀጥል መሆኑን በድጋሚ እናረጋግጣለን። ከአማራ ዓለም አቀፍ ትብብር የተሰጠ መግለጫ የካቲት 8 2017። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ እየተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዙ ዝተርድ ይሆናል። እንግዲህ የተለመደው እንዳዳመጣችሁ ቀደም ሲል እንዲራኩት መረጃ ለእናንተ ይጠቅመን ያልኩትን እዥ መጥቻሉ ማለት ነው። ስለዚህ ከእናንተ የምጠበቀው ላይክ፣ ሸር፣ ሰብስክራይብ ብቻ ነው ማለት ነው ቤተሰብ